ጀማ የዘውጁና ፕሮግራም እንደቀጠለ ነው። እስካሁን አምስት ሰዎች እንግዲህ አላህ ስብሓነሁ ወተዓላ ካለ ኒካህ ሊያስሩ ነው። ስብሓነላህ ከአገር ውጭ፣ አገር ውስጥ አላህ ስብሓነሁ ወተዓላ በተከበረው ቃሉ አጋብርስ ቁጥር አንለዋውጥላቸውም። እንዲሰጣቸው በቁጥር እንዲያወሩ አይደለም እናረገው ሀላል ሆን መሀላቸው ሆኖ እንዲያወሩ ይደረጋል። ከዛ ወልዩ አምጥቶ ኒካህ የሚታሰርበትን ነው የሚደረገው

ኮቴ በኮቴ እየተከተልሽ እንደሆነ ተረጃዋለሽ። ላስታውስሽ ወደ ኋላ አንድም ቀን ከትዕቢት ወጥተሽ እንደማታቂ መቼም፣ አላህ ከትዕቢት ይመልሰን። ካስታወስሽ እኔ ቲክቶክ ስገባ የውን ነገር ተቃወምሽኝና ማናት እች ሴት ብዬ ውስጥሽ ገብቼ ሳይ ጸጉርሽን ተገልጠሽ የነበሩትን ቪዲዮዎች ራሱ እዛ ላይ ለቀሽ ኤክስፕላኔሽን ደግሞ ሰጥተሻል። እኔ ብለሽ ጀመርሽ። እኔ እኔ አይባልም እኮ ስለ ሃይማኖት ነው የሚወራው፣ ሃይማኖቱ ስለሚለው ነገር እንጂ አንቺ ስለምትየው አይደለም። መስማት የፈለግ ነው። ምን አልሽ? የድሮ ሁኔታዬና አሁን ያለሁበት የሃይማኖት ሁኔታ ሁለቱም ለንጽጽር እዚህ እንዲቀመጥ ፈልጋለሁ አልሽ። በጆሮ ይሰመቼሻለሁ አለሁ። አላህ ይመልስሽና፣ እኔ ብሎ ከጀነት የተባረረው ማን ነው? ሸይጧን ነው። እኔ እያልሽ ከጀነት እንዳትባረሪ ሁለተኛ ሀያትን ታስታውሻለሽ? ሀያት ናስር የተባለችዋን እህት በግል መክሬ ሳበቃ ጥፋቶቿ ግን እየበዙ ሄደው ሸሆቹ እኮ ታሉበት ሆነው ያዩኛል ምናምን የሚል ክህደት ስታስፋፋ ግን ጠቅለል አርጌ መልስ ሰጠሁባት። አንቺ የሙስሊም ወጣቶች እናት ነኝ ብለሽ ሚዲያ ላይ መቀነትሽን አስረሽ ብቅ የምትየዋ ሴትየው ምናልሽ? ሰው እንዲህ ነው የሚመከረው? የእኔ እናት ስታሳዝን እንደው ጥሩልኝ፣ እንደው ስልኳን ስጡኝ፣ አንጀቴ ውስጥ ገባች አልሽ እንዶ። አላህን አትፈሪም? አላህን አትፈሪም? አሁን እንዲህ ነው መቆርቆር የነበረብሽ? ለምኑ ነው መቆርቆር የነበረብሽ? ለሐቁ ወይስ ሐያት በጫማ ጥፊ ላለችው ሐቅ ነቢዩ ሰለላሁ ዐለይሂ ወሰለም አንቺ የምትነግጅባቸው ታላቁ ነቢይ ምን አሉ መሰለሽ? ረገሙ። ማንን? ወንድ ሆኖ በሴት የሚመሳሰል፣ ሴት ሆኖ በወንድ የሚመሳሰል። አሁንም አልቆምሽም። ሦስተኛ፣ እነ ሙፍቲ እነ ሐሰንታጁ የመሳሰሉት ሰዎች የጫት ክምር ጎዝጉዘው መውሊድ እናከብራለን ሲሉ፣ ያው እነሱ መውሊድ ሲሉ የሚፈልጉበት እኛ ነቢዩ መሐመድን ስለምንወድ ነው ሲሉ እኛ ደግሞ ምናል ነቢዩ መሐመድን የሚወድ ሰው እኮ ይህን የሚያክል የጫት ክምር ተራ ላይ አይገኝም ሰለዋት ያወርዳል ሀዲት ይማራል ይማማራል ተውሂድን የበላይ ያደርጋል ይህ ነው ሁልጊዜ የምንቃወመው ማለት ነው አላስቻለሽም አራት አምስት ፖስት አላህ ያንተን ወንጅል ሸፍኖልሽ ሲያበቃ ደግሞ ድፍረቱም አልነበረሽም እኮ ለመቃወምም ስም ጠርተሽ ድፍረቱ አልነበረሽም ለምን የሚያሳፍር ነገር ስለነበረ ጥብቅና የቆምሽለት ማለት ነው። የሚገባሽም መልስ ሰጠሁሽ። እንደዛም ሆኖ አሁንም አልተመለስሽም። ቲቪቲሽ አፍንጫ ላይ ስላለ ድንቄ ምክር። እኔ ያለሁት ካናዳ አልሽ። እኔ በጀሃነብ ነበር ያስፈራራሁሽ። ካናዳ የሚኖር ሰው ጀሃነብ አይገባም ወይ? ግን እህቴ ቆይ እኔ አንድ ነገር ልንገርሽ። ደግሞ አሁን ስለ ቪዲዮ ሴት ልጅ መቀረጽ ምናምን ደግሞ ታወሪና ይቻላል ምናምን ትያለሽ። በአላህ ስም ምጠይቅሽ ደሞ እንዳትዋሽ። ውሸት ደግሞ ሌላኛው መጥፎ ባህሪ ነው፣ ያው የሰይጣን መንገድ ነው። በፊልተር ነው ያለ ፊልተር ነው የምትወጪው? ምክንያቱ አላሁ ስብሓነሁ ወተዓላ ለነቢዩ ሰለላሁ አለይሂ ወሰለም ሚስቶች ምን አላቸው? እናንተን ማናገር የፈለገ ሰው ከመጋረጃው ጀርባ ያናግራችሁ አለ። ለምን እናቶቻችን ከመሆናቸው ጋር እነሱም ማግባት ካለማቻላችን ጋር ማለት ነው። አንቺ እውነት ይህ እፊትሽ ከለር ነው? ወይስ በፊልተር ነው የምትወጭው? አላህ ምን ስላለ መሰለሽ፣ ሴት ልጆች ጌጦቻቸውን በቤቶቻቸው ውስጥ ለባላቸው፣ ለወንድማቸው፣ ለልጆቻቸው፣ ለአባት ልናቶቻቸው ብቻ ላጎቶቻቸው ጭምር ጌጦቻቸውን ያሳዩዋል እንጂ በአደባባይ እንዲህ አይወጣም። ተይ ግዴልሽ ማስያ ተይ ተይ። የቅያማ ቀን ይውልሽ እኔን አንቺን ሁላችንም በዚህ ዘመን ያለ ነው። አላፊት እንቆማለን። ዋና ደግሞ ትልቁ አደጋሽ ማለት ነው። አልቀራሽም ለመቅራትም እየሞከርሽ አይደለም ወይ አረብ ሀገር፣ የነበርሽባቸው እነዚህ አረብኛዎችን ተጠቅመሽ ቁርአን ሀዲትልህ ትፈስሪ ትሞከርያለሽ ስለ ስላላህ ባህርያት ሲመጣ ታጣምምያለሽ። ሁሌ ደግሞ ከጥፋት ጎን ነው ምትቆሚው። ለምሳሌ አላ ሁለት እጆች አሉኝ ማስረጃ ያ ማመናአከ አንተስጁደ ሊማ ከለቅቱ ቤደይ አንተ ሸይጧን ሆይ አንተ ሰይጣን ሆይ ምን ከለከለህ? እኔ በሁለት እጆቼ ለፈጠርኩት አደም ከመስገድ ምን ከለከልኩህ? አለ ምን ከለከለህ አለው። ለማን ለሰይጣን። አሁን አንቺ እዚህ ጋ ስለ አላህ ራሱ አጽድቆ የመጣውን ነገር ትቃወም ያለሽ አደለም? ለራሱ ያጸደቃቸው ባት እንዳለው ራሱን ያጸደቀውማ አነቢዩ ሰለላሁ አለይህ ወሰለም አስድቀውልታል። ይሄ ማለት ግን እኛ እሱን እናመሳስለዋለን ማለት አይደለም። እንዴት አለመሆኑን ላስረዳሽ መሰለሽ። መላይካዎችን ክንፍ ባለቤት አድርጎ አላፈጠራቸው? ዶሮንም ባለ ክንፍ አድርጎ ፈጠራት። መላይካዎች ያላቸው ክንፍ ከዶሮ ክንፍ ጋር እንዳይመሳሰል የዶሮ ክንፍ የላትም ወይ? የመላይካ ደግሞ ክንፍ ሲባል የተፈለገው እንዲህ ነው ብለን ትርጉሙን እንቀይረዋለን። አንቀይረውም። ለመላይካዎች የሚገባቸው የነሱ ልቅና የመጠነ ክንፍ አላቸው። ሁኔታው ምን ይመስላል፣ አናቅም። ለዶሮ ደግሞ በአይናችን ያየነው ክንፍ አላት። ለወፎችም በአይናችን ያየነው ክንፍ አላቸው። ስለዚህ አላህ ያጸደቀውን አጽድቆ ማለፍ ነው። አንቺ ግን ሁል ጊዜ። ፍልስፍና ላይ ተወድቂያለሽ። ግን እኔ እስቲ እውነት አንድም ትዕቢት የለብኝም ካልሽ፣ አንዲት ጥያቄ ብቻ ጠይቅሻለሁ። በአላህ ስም አንዲት ጥያቄ ጠይቅሻለሁ። አንቺ ጥብቅና ምትቆሚላቸው እነዚህ ሽርክ የሚሰሩት ቢዳአ የሚያስፋፉት ሰዎች፣ መውሊድ የሚያከብሩት ማለት ነው፣ ምን ይላሉ መሰለሽ? በአላህ ስም ስሚ፣ ትዕቢትሽ ይቅርብሽ። በነገራችን ላይ ከልጆቼ ውስጥ አንዷ ቅመም አስያ ትባላለች። አንቺ የያዝሽውን ስም ማለት ነው። ማንን አስቤበት አላህ ሚያከብራትን ያችን የፊርዐውንን ሚስት የነበረችውን በእሷ ስም ተሰይማ። እስቲ ትዕቢትሽ ይውጣልሽና አንድ ጥያቄ ልጠይቅሽ። እንደ ውስጥ ቁጭ በይና ጌታዬ ሆይ ትዕቢተኛ ነኝ ወይስ አይደለሁም የሚለውን ታይ ዘንድ ማለት ነው። አላህ ለራሱ ያጸደቀው ማጽደቅ አቅቶሽ ይሄውን የከባድ ጥያቄ ልጠይቅሽ ነው። እነዚህ መውሊድ የሚያከብሩ ሰዎች የቃጥባሬ ተከታይ የሚባሉ አሉ። ምን ይላሉ መሰለሽ? በፊት የሠራውን ጉድ አሁን ልናገረው፣ ያላሹም እኮ ነው ሸልሞ የፈጠረው። የአደም ጭቃ ነው እጁን ያጠቆረው፣ ነበር ያሳመረ ሌሎቹ ሲያቦኩ፣ አቡልጀበል ጀበል ግርማ አለው ለመልኩ። ያም አይነት እኮ ነው የሚታየው በእግሩ ዋና ረጋጭ ነበር ደባልቆ አፈሩን፣ ጌታዬ ሺሊላ በእጁ ያደረገው ሙልኩ አቡልጀበል! ግርማለው ለመልኩ ይላሉ። አቡል ጀበል ማን መሰለሽ? ድንገት አማርኛው ላይ ገባሽ ከቻለ ሁለተኛ፣ ይህን ሽርክ ደግሞ አንቺ ላታቂውም ትችያለሽ። ሁለተኛ የሀድራ ሰው ነኝ ካልሽ ደግሞ በጥሩ ስለምትፈስርላቸው፣ አቡል ጀበል ማለት የሼኽ ቃጥባሬ ልጅ ነው። አቡል ጀበልን አስመልክቶ ምን ይላሉ? ድሮ የሰራውን እስቲ ጉድ እንንገራችሁ። የአደም ጭቃ ነው እጁን ያጠቆረው። አደም ሲፈጠር የተፈጠረበት ጭቃ እጁ ላይ እኮ ምልክት አውጥቶበት ነው የአቡል ጀበል እጅ የጠቆረው ይላሉ ያም አይነት እኮ ነው የሚታየው በእግሩ እግሩ ላይም እኮ የነበረበት እኮ ጥቁር ምልክት ልክ እንደዛው ነው ዋና ረጋጭ ነበር ደባልቆ አፈሩን አደም የተፈጠረበትን ጭቃ ሲያቦካ የነበረው አቡል ጀበል ነው ይላሉ እሺ እንደው በአላህ ይሁንብሽ አንቺ ጥብቅና ምትቆሚላቸው እነዚህ መውሊድ የሚያከብሩት ሰዎች ይኸው ትልቅ ጥያቄ እየጠየኩሽ ነው ለነፍስሽ ቃል ግቢ ትዕቢተኛ ነኝ ወይስ አይደለሁም የሚለውን ዛሬ ፈትሽ ይሄው እነሱ ከአደም በፊት ሰው አለ አቡል ጀበል የሚባል እያሉ ነው። ስለዚህ ስትናገሪ ሰምተንሽ አናቅ አላህ ስለ ራሱ ያጸደቀውን ግን ስትቃወሚ ሌት ተቀን፣ እነዚህ ጫት የሚቅሙ ሽርክ የሚሰሩ ቢዳአ ላይ ያሉ ሰዎችን ደግሞ ጥብቅና ስትቆሚላቸው ሌት ተቀን። አሁን ደግሞ እናጋባለን ብለሽ ቲክቶኩን እያመስሹ እንደሆነ ሰምቻለሁ። እባክሽን፣ ይኸው ከፊታችን አስር ውድ ቀኖች አሉ። ተመለሽ ወደ አላህ ትክክለኛ አምልኮ ሥሩ ትክክለኛ አምልኮ ስሪ። እንዲህ አይነት ቆሻሻ ነገሮችን እርግፍ አድርገሽ ተይ። ባለቤትሽ ውጭ ዜጋ ነው። ስለዚህ ምን አድርጊ? በሥነ ሥርዓት ዲን የሚለውን ተማሪ፣ አስተምሪ፣ ልጆችሽን ያዥ። እባክሽ ይቅርብሽ። ይሄ ሁሉ ትቢትሽ ነገ ያስከፍልሻል። ወሰላሙ አለይኩም ወራህመቱላህ